ለምን አላስፈላጊ ጦርነት በመቀስቀስ ወደ ጦርነት በመማገድ የዳስ ትምህርት ቤቶቹን መጥተው በቦምብ እና በፈንጅ በማውደም የገበሬውን መሬት ዳግሞ ዳግመኛ እንዳያበቅል በጠላቶቻችን በግብፅና በቱርክ ማዳበሪያ መሙላት ህዝባችን በካንሰር እንዲያልቅ አዮዲን የሌለው ጨው ገበያ ላይ እንዲሸጥ አድርጎ አዮዲኑ እንዲተናርጎ ጎይተር ህዝቡ እንዲያልቅ የፓልም ኦይል ድፍድፍ በማምጣት ኢትዮጵያ ውስጥ በመጨመቅ በመሸጥ በኮሌስትሮል ህዝባችን እንዲያልቅ፣ አዲስ ፋርማሲ የተባለ መቀሌ ውስጥ የተቋቋመ በአማራ የተቋቋመው እና የቀሙት ሰውዬ ካምፓኒን አቋቁሞ አፈር ቤንሻንጉል ክልል እብነበረድ ከሚሰራው ሽርፍራፊ አምጥቶ እሱን ዱቄት አድርጎ ቦሌ በትግሬዎች ትላልቅ ቤቶች እኮ ውስጥ እኮ መድኃኒት ይመረታሉ። ሰው ሁሉ ድንጋይ እንደሚውጥ ማወቅ አለበት። የአማራ ህዝብ በብዙ በኩል ነው የጎዱት። እንዳይወልድ ማምከኛ ሰጥጠውታል። በቢጫ ወባ አስበልተውታል። በጦርነት ሆን ብለው እየቀሰቀሱ እንደ ኢትዮ ኤርትራ ጦርነት ማግደውታል። አገሬ እያለ ኦሮሞ ምርኮኝ፣ አማራ ግን ወይ ለመግደል ወይ ለመሞት ነው የሚሄደው። ይህን ነገር ማቆም አለብን እያልኩ ነው። ስለዚህ የምጽት አማራ ለማቀፍ ንቅናቄ ሁለት መሰረታዊ የሚዲያ ስትራቴጂዎች አሉት ብያለው ደግሞ አለው። አንደኛ የአማራ ህዝብ የነፃነት ትግል ህቡና ግልጽ ጠላቶችን ማንነትና የሚከተሉትን የጥፋት ተልኮ አራማጅ ግለሰቦችን፣ ማህበረሰቦችና ድርጅቶችን በመረጃ ክንፋችን በሚሰራ የክትትል የመለየትና የማጋለጥ ስራ በመስራት አማራው የጠራ የትግል ራእይ እንዲኖረው ማስቻል እና ወዳጅ ጠላቱን አውቆ እንዲታገላቸው ማስቻል ነው። አንደኛው የምጽአት አማራ ለማቀፍ ንቅናቄ የሚዲያ መርሆች፣ እኔ የምሰራው ማለት ነው። አንደኛው ሰው። ሁለተኛው የምጽአት አማራ ለማቀፍ ንቅናቄ ራሱ ድርጅቱን ማለት ነው። የምጽአት አማራ ለማቀፍ ንቅናቄን ከሰርጎ ገብ አፍራሾች፣ ባለማወቅ መስመራቸውን ካላወቁ ኃይሎችም መጠበቅ በህቡ እጅግ የተመረጡ የሰለጠኑ ባለ ራዕይ ሙሉ አማራ የሆኑ በትምህርትና በፖለቲካ የበሰሉ ጠላትና የጠላትን አደገኛ ስትራቴጂ የተረዱ ለዚህም በጽናት ታግለው ለድል የሚበቁ በሀገር ውስጥና በዓለም አቀፍ ደረጃ አጠናክሮ በማደራጀት የምጽተ እስራኤልን ፈለግ የተከተለ የትግል ስልት መንደፍ፣ መታገል በማንኛውም የትግል ስልት ጠላትን በማንበርከክ የአማራን ህዝብ ወደነበረበት ብሔራዊ ፖለቲካዊ ኢኮኖሚያዊ እና የስልጣን ባለቤትነት ማብቃት ነው። በቃ ዳት ዘ ኦንሊ ዘ ኦንሊ ጎል ይሄ ሁለቱ ብቻ ነው። አሁን ንጽት አማራ ዓለም አቀፍ ንቅናቄ ከሁለቱ ጎል ውጭ ሌላ ነገር የለው። ስለዚህ ምጽት አማራ ዓለም አቀፍ ንቅናቄ ንግባ የምትውል ሰዎች አላቸው አማራ ስለሆን ካትገባ አማራ ሆነህ ለአማራ መርዝ እየሰጠህ አይደለም። አማራ ሆነ አማራን እየወገው አይደለም። አማራ ሆነ አማራን በጩቤ እኮ ለማስወጋት አማራ ስለሆን በምጻት አማራ ለማቀፍ ንቅናቄ ውስጥ አትገባ። ስለተደቀልከ አትገባ። የጠራ ሰባት ቤቱ ተመርጦ አማራ የሆነን ፈለጋችን፣ የእስራኤላውያንን ፈለግ ነው እንደነገርኳችሁ። ይሄ ድርጅት በጣም የሚፈራ አብይ አህመድ ጀምሮ እስከ ትግሬዎች የሚፈሩት። ለምን በውስጡ ያሉ የደህንነት ሰዎች አሉ፣ የወታደራዊ ምሁራን አሉ፣ የኢኮኖሚ ጠበብቶች፣ የፖለቲካ ጠበብቶች አሉ። እስራኤል ሲመሰረት አይታቸዋል። ማህበር ነበር። እስራኤሎች እንደ ምጽተ እስራኤል ምጽተ እስራኤል